መጀመሪያ አገልግሎት ሲጀምር እዚህ አዲስ አበባ እኔ ነኝ የመጀመሪያውን ኮንፈረንስ የሰበኩት። የዛ ሰዓት የእሱ ጸጉሩ እንደ ስላድገው በቃ እንደዚህ ነው ያክለው። እኔ እና እሱ ስንገናኝ ማለት ተዋወቅን ና በጣም ቅን ነው። በአማርኛ ብዙ አያውቅም ምናምን። መጀመሪያ ኤዩን ታውቁታላችሁ። ሳር ቤት እዛ ጋር አንድ ወንዝ አለ። ወንዙ ጋር ደግሞ የጥበቃ ቤት አለ። እዛ የጥበቃውን ቤት ነው ለቸርች የተከራየው። እሱ ቸርች ስንጀምር ጥበቃዎቹ የሚኖሩበትን ማለት፣ እዛ ውስጥ የነበረው ሳው በጣም ገርሞኛል። ለልጅ ነው ምናም በቃ ሲሪየስ ነው በጌታ ጉዳይ እና አማኝ ነው። እዛ ውስጥ የገረመኝ ኤልጄ ቲቪ የሚል 14 ኢንች ቴሌቪዥን ገዝቶ ዳንቴል አልብሶታል። ስላለ ነው እኔ በመረጃ ስላለ አንደኛ ነበር። ሁለተኛ ቪዲዮ ኤት የምትባል ትንሽ ካሜራ ታውቃላችሁ። አንዲት ልጅ የምትቀርጸ ልጅ ነበረች፣ እየመጣች የምትረዳ እና እዛ ቦታ ጀመረ። ከዛ ሳር ነው ምናምን እዛ ጀመረ እና እዛ ኔ ሰብካለው ምናምን ከዛ ጸልየ ምናምን ተነሳ። እናሱ በጌታ በኢየሱስ ሰይጣን ናቱ ተፈራሴ ይላል ምንድነው ሚለው ላለ እና ዘማሪ መጥቼ ነበረ ትዝ ይለዋል ሰይጣን ናቱ ተፈራሴ ይላል። ከዛ በመሃል ሰይጣን ይጮሃል። አሁን አገልግለን ከጨረስን በኋላ ስንወጣ ዘማሪው እንዲህ አለ፣ አረ ምንድነው የሚለው ነብዩ ተፈረሰ እያለ መድረስ ይለው። አንተ ቋንቋው ላይ ምን አተኮር አልኩት። ሰይጣን እንኳን ገብቶት ፈርሶ ሲጮኸ አንተ ትከራከራለህ አልኩት። ሰይጣን አስተካክሎ ሰምቶ ጮኸ፣ ዘማሪው አስተካክሎ አይሰማም

በማምንበት ምክንያት ሰርቶ ስላየው ባላ አላ አላም ነው። ብዙዎቻችን የሰው የእግዚአብሔር ነገር ያለበትም ይመስለን እንደዚህ ፎቶ ካላ አለ እንደዚህ የሚል መጽሐፍ ቅዱስ ያስተምሮ የለም ታምራትኛ ይገባናል። እስቲ ይገባኛል ማለት ጥሩ መኪና መንዳት በጤና መኖር ጥሩ ነገር ጥሩ ቤት ራሱ። የዘጸአት መጽሐፍ ስታነቡት እኮ እስራኤላውያን እንዴት ከግብፅ ምድር እንደወጡ ነው። አረንዴ 40 አመት እንዴት እንደፈጀባቸው መጽሐፉ ይናገራል። አረንዴ ግን አርባ አመት ሙሉ ለምሳሌ የሁለት አመት ልጅ ሆኖ ከእናቱ ጋር ጡት ሳይጥል ይወጣ ልጅ ከናን ሲገቡ ስንት አመት ሆኖታል? አርባ ሁለት አመት በርስቱ አሁን አርባ ሁለት ዓመት የሁለት ዓመቱ ልጅ አርባ ሁለት ዓመት እስኪሆነው በወጣበት ኤርጎንዶ ቡሽ ጫማ ወጥቶ ነው። ኤርጎንዶዋን የረዘመችው ምክንያቱም ጫማቸው ምን አላለም አላለቀም ልብሳቸው ምን አላለም። እግር ይረዝማል፣ ጫማ ይረዝማል፣ እጅ ይረዝማል፣ ኮቲ ይረዝማል ማለት ነው። አታምን ይሄ ቃል። ስለዚህ ይሄን ቃል ካመንክ፣ እንዴት ሆነ አይባልም። ሰዎቹ ይራመዳሉ፣ ስጋ ይወርዳል። በዚህ ከሆነ ታምራት አይብራራም የምንለው የ23 ዓመት ልጅ ወለደች አይደንቅም፣ የ90 ዓመቷ ሳራ ግን ይደንቃል። ታምራት ማለት ይሄ ነው። አለቱ ዘይት አፈለቀ የሚለውን ተቀበላላ አትቀበልም። ከሰማይ መና ወረደ ተቀበላላ አትቀበልም። አብራራ ሊብል ታብራራለ። ታምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁበት ሰዓት ማግኘት ማለት ነው። የእግዚአብሔር አሰራር እኮ አልተገናኝቱ ነው እኮ እኛ እኮ በኩሮች ነን እኮ። በኩር በእስራኤል ህግ ሁለት እጥፍ ይገባዋል። ልንባረክ ይገባናል። ጤና ልንሆን ይገባናል። ቢዝነሱን ልንቆጣጠር ይገባናል። ስልጣኑን ልንቆጣጠር ይገባናል። እኛ እዚህ መተን አሜን አሜንና አሜን ስንል እዚህ ለቀን አይደለም ነቅተን ነው። አሁን እናንተ ከወሬኛ ጋር መልስ አትመላለሱ። ዴቪድ ኦዲፍ የምን ብለው ይናገራሉ? ኢፍ ዩ አር ቪዥነር ይላሉ። ዶን ዲፈንድ ዶን አታክ ይላሉ። መልስ ማትስት አታክም አታርጋቸው። ምን አርግ? ፎከስ ኦን ዩር ድሪም ይላል። ለማንም መልስ ስንሰጥ ከምንሰራው ስራ እንጎል የተሰጠን ስራ ብዙ ነው። ባለ ራይ ፖንክ አታክ አታርግ፣ መልስ አትስጥ። የዘጻት 14 14 ሲናገር እናንተ ዝም በሉ እግዚአብሔር አምላክ ስለእናንተ ምን ይላል? ይዋ ተሳሾችን ካልጨመሩ እየሰራ ድ አንዳንድ አንድ አንድ ሰው መጥቶ አስቆመዋለሁ ይላል አይደል፣ የምሰራው ነገር ስላለ ነው ማለት። የቆመኔት አስቆመዋለሁ? ኦሬዲ ቆሟል። ስለዚህ እየቀጠላችሁ እያላችሁ በእናንተና በነገሮቻችሁ መካከል ጣልቃ ገብቶ ለሚያስቆማችሁ ዛሬ የምስራች በኢየሱስ ስም ትቀጥላላችሁ። ያስጀመረ ያስጨርሳችኋል፣ ያስቀጥላችኋል። አሽተ የምታልፉበት መንገድ አለ። ኢየሱስ ያድናል። እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አገዘ። ገና ከዚህ ሰፍተ ደግሞ በብዙ ምርኮ እንገናኛለን ማለት ኢየሱስ ያድናል። አጠር ያለ ነገር ነው የምናገረው። የምናገርበት ርዕስ ይገባኛል የሚል ነው። እስኪ ጮክ በልና ይገባኛል። አትፍራው፣ ስለሚገባ እኮ ነው ይገባኛል በለስ መጽሐፍ ቅዱስ በነገራችን የእውቀት መጽሐፍ ሳይሆን የእምነት መጽሐፍ ነው። ለዚህ እኮ ነው ከጠቢባና ከኃያላን የተሰወረው ነገር ለሞኞቹ እና ለምናምንቴዎቹ የተገለጠበት ምክንያት፣ ይሄ መጽሐፍ ቅዱስ የእምነት እንጂ እውቀት አይደለም። ኢየሱስ ያድናል አያችሁ ስለዚህ ዛሬ ስለ ታምራት ታምራት እኛ ይገባናል እስቲ ይገባኛል ማለት ጥሩ መኪና መንዳት በጤና መኖር ጥሩ ነገር ጥሩ ቤት ዛሬ አይገባኝም ብትል እንኳን ተገብቶ ይዘነ ምትሄደው እና ብዙዎቻችን የሰው የእግዚአብሔር ነገር ያለበትም ይመስለን እንደዚህ ኮቱ ካላለን እንደዚህ የሚል መጽሐፍ ቅዱስ ያስተምሮ የለም አሁን ራሱ የዘጸአት መጽሐፍ ስታነቡት እኮ እስራኤላውያን እንዴት ከግብፅ ምድር እንደወጡ ነው። አረንዴ አርባ ዓመት እንዴት እንደፈጀባቸው መጽሐፉ ይናገራል። አረንዴ ግን አርባ ዓመት ሙሉ ለምሳሌ የሁለት ዓመት ልጅ ሆኖ ከእናቱ ጋር ጡት ሳይጥል የወጣ ልጅ ከነዓን ሲገቡ ስንት ዓመት ሆኖታል? እስቲ አርባ ሁለት ዓመት በልስ። አሁን አርባ ሁለት ዓመት የሁለት ዓመቱ ልጅ አርባ ሁለት ዓመት እስኪሆነው በወጣበት ኤርገንዶ ቡሽ ጫማ ወጥቶ ነው ኤርገንዶዋን የረዘመችው። ምክንያቱም ጫማቸው ምን አላለም? አላለቀም ልብሳቸው ምን አላለም? እግር ይረዝማል፣ ጫማ ይረዝማል፣ እጅ ይረዝማል፣ ኮቲ ይረዝማል ማለት ነው። አታምንም? ይሄ ቃል አረ ኢየሱስ ያድናል። ስለዚህ ይሄን ቃል ካመንክ እንዴት ሆነ አይባልም። ሰዎቹ ይራመዳሉ፣ ስጋ ይወርዳል። እንዴ ለዚህ ኮራ ታምራት አይብራራም ምንለው። ታምራት ማለት ታምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁበት ሰዓት ማግኘት ማለት ነው እስቲ ከጎን ላለው ሰው ታምራት ማለት በሉት። ማግኘት የምትፈልገውን ነገር ማግኘት በማትችልበት ሰዓት ማግኘት ማለት ነው። የሀያ ሶስት ዓመት ልጅ ወለደች አይደንቅም። የዘጠና ዓመቷ ሳራ ግን ይደንቃል። ታምራት ማለት ይሄ ነው። ኢየሱስ ያድናል። ለምሳሌ እሱ አማኝ ደፋር ነው፣ በቃ ደፋር ነው ስላችሁ ደፋር ነው ይናገራል። በቃ አንዳንዱን ነገር ስለው ግዴ ለምን ያልኩት እላለሁ አብረን በምንውልበትና በምናጠናበት በምንጸልይበት ነው ማወራችሁ የማይመስሉ ነገሮችን እንዲህ አይነት የምነሰው በቃ ደስ ይላል እራሱ ያበረታታችኋል ኢየሱስ ያድናል ገገማማ ሆን ደስ ይላል ኢየሱስ ያድናል እኔ አሁን እሱ የሚናገረውን የማምንበት ምክንያት ሰርቶ ስላየ ባለ አላም ነው የተፈተነ ትንቢት አለ ማለት የተፈተነ እምነት አለ ማለት ነው እሱ ጋር አሜን ነው ወይ ኢየሱስ ያድናል አያችሁ አለቱ ዘይት አፈለቀ የሚለውን ትቀበላለህ አትቀበልም እ ከሰማይ መና ወረደ ትቀበላለህ አትቀበልም? አብራራልኝ ብልህ ታብራራለህ? አንተ የምታውቀው አለት ጠጠር ድንጋይ ሲፈጭ ነው። መጽሐፍ ቅዱስ የሚነግርህ ግን የሚፈጨውን ሳይሆን አለቱ ዘይት ሲያፈልቅ ነው። የእግዚአብሔር አሰራር እኮ አልተገናኝቶ ነው እኮ ኢየሱስ ያድናል። እስቲ ዞር በሉና እግዚአብሔር በሉት። በአንተ ህይወት አልተገናኝቶ ነገር ያደርግልሃል። ይሄ ቀን ያንተ ቀን ነው በሉት። ጨበጨባ አለ። ጌታ ክብር፣ ኢየሱስ ያድናል። ስለዚህ መጽሐፍ ቅዱስ የያዛችሁ ሰዎች የሉቃስ ወንጌልን ታወጡልኝና፣ አጭር ነገር ይገባኛል ነው የምናገርበት ርዕስ። ምን አልኩኝ? ይገባኛል። ይገባኛል በሉ እስቲ በጌታ በኢየሱስም አነባለሁኝ አንዲት ጎባጣ ሴት በሰንበት ቀን እንዴት እንደተፈወሰች የሚናገርበት ክፍል ነው። እንዲላ ኢየሱስ በሰበት ቀን ወደ አንድ ምኵራብ ያስተምር ነበር። በዚያ የድካም መንፈስ ዓሥራ ስምንት ዓመት ሙሉ አካለ ስንኩል ያደረጋት አንዲት ሴት ነበረች። እርሷም ከመግበጧ የተነሳ ፈጽሞ ቀና ማለት አትችልም ነበረ። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከሕመምሽ ነፃ ወጥተሻል አላት። እጁንም በላዩ ላይ ጫነ። እርሷም ወዲያው ቀጥ ብላ ቆመች፣ እግዚአብሔርንም አመሰገነች። ዛሬ በልስቴ የጎበጠ ፋይናንሴ ቀና ይላል። ጤናዬ ቀና ይላል። አገልግሎቴ ቀና ይላል። ቤቴ ቀና ይላል። ምክንያቱም ይገባኛል። ይህ ክፍል በጣም ደስ የሚያሰኝ ክፍል ነው። ይቺ ሴት አስራ ስምንት ዓመት ሙሉ ጎባጣ የነበረች ሴት ነበረች። ግን አስራ ስምንት ዓመት ሙሉ ጎባጣ የነበረች ሴት ከመድረክ ቦታ ግን አትጣራ አጠፋም። ዘው ወር ወር ወር ምን ያረጋታል ይላሉ። እንዲህ ነው የሚያረጋ ይትላለች። ሰው በቃ አንዳንድ ሰዎች አርቹ ታጠባ ምንድን ነው እንደዚህ የሚያረጋት ይላሉ እኮ አሁን ነጭ ልብስ ለብሰሽ መተሽ በቃ መንፈስ በራጋ ባላና ብለሽ ስትወርድ ምን ባልና ሚስት መተው እኮ ነው። ባልየው ምን እንዲህ ያረጋታል ይላሉ። አንቺ ስጨርሺ አራክፈሽ ምን ያረጋል ምን ይገትራል ፌሮጣል። በይ ኢየሱስ ያድናል። በእግዚአብሔር ፊት ዝርክርክ ስንል እንዴት ያምራል፣ አሜን ነው ወይ? ስለዚህ ስታመልኩ ምን ስትሉ፣ በእግዚአብሔር ፊት አይኮራም። አሜን ነው ወይ? በእግዚአብሔር ፊት ምን አይልም አይኮራም። ይቺ ሴት ለአስራ ስምንት ዓመት ችግር አለባት። አዎ ከዛ ከቻ ምን ያላት ምንም። አንድ ቀን አትፈወስ እያሉ አስራ ስምንት ዓመት ሙሉ የሰው መቀለጃ ናት። 18 ዓመት ሙሉ ጫማ አልቀየረች ይሆናል። 18 ዓመት ሙሉ መንገዱን ቀና ብላ አላየች ይሆናል። 18 ዓመት ሙሉ በሰዎች እየተረዳች ሊሆን ይችላል። ነገር ግን ቀን መጣ። ዛሬ ቀን የሚመጣለት አለ ድንገት የሚነሳለህ ድንገት አድራሻው የሚቀይራለህ ድንገት የሆነ ነገሩ የሚቆምለታለህ ቀና ብሎ የሚሄዳለህ። ቀጥ ብላ እንደ ቆመች ዛሬ በኢየሱስም ቀጥ ብሎ የሚቆም ነገር ለእናንተ ይመጣ። እስቲ ዛሬ የኔ ነው በሉ እስቲ እቺ ሴት ዛሬ የለችም፣ ታሪኳ ተጽፎ ነው ያለፈው። እየተናገርኩ ያለው ዛሬ አንተ ነህ ተረኛ፣ ዛሬ እኔ ነች ተረኛ፣ ዛሬ አንቺ ነች ተረኛ። የሰው መቀለጃ ይሆናችሁ፣ የሰው ማሾፊያ ይሆናችሁ። ሰፈር ውስጥ ጴንጤ ጴንጤ ነኝ እያልክ ግን ለውጥ የለውም የተባላችሁ መታባላችሁ፣ ዛሬ ይህ ቀን የእናንተ ቀን ነው። ዛሬ ይህ የእናንተ ቀን ነው። አስራ ስምንት ዓመት ቸርች መመላለስ ያለ ፈውስ አስባችሁታል። እየተንፏቀቀች ቀና ብላ ማየት አትችልም። ብዙዎቹ እኮ ተቀልዶብናል። እውነት ለመናገር ቅድም ሜጀር እንደሚናገር ግን ቀና አለ። እስቲ ቀና አለ። እኔ ዛሬ ይሄ ጉባኤ በእውነት ነው እምላችሁ። እኔ አንድ ሰው ሦስት ሰው አይደለም። ዛሬ መልክቴ ቤት የረገጠ ዛሬ ጥያቄ ይመለስለታል። ይህች ሴት አስራ ስምንት ዓመት ሙሉ ጥያቄ ይዛ ቤተ መቅደስ ግን አጠፋም ነበረ። ደክም ያለው የምትሉ የምስራች፣ የተበላሸ ነገር አለ የምትሉ የምስራች። ቤተክርስቲያን እየተመላለሳችሁ ነገር ያልተፈታ አለ ዛሬ ቀኑ የእናንተ ነው። ዛሬ አውጃለሁ በእናንተ ላይ ቀኑ የእናንተ ነው። አስራ ስምንት ዓመት ሙሉ የምትገርበኝ ከነጎባጣነቷ ግን ቸርች ውስጥ ስጥ ቀብረር ብላ ነው የምትመጣው በተለያየ ችግር ውስጥ ልንሆን እንችላለን። ከዚህ አለመጥፋታችን ነው ደልኛ ስኬታችን። አሜን ነው ወይ? ስለዚህ እቺ ሴት አስራ ስምንት ዓመት ሙሉ በጎባጣነት ስትመላለስ አንድ ቀን ማይ ጋድ የቀኑ ባለቤት መጣ። ድንገት የዛን ዕለት ተረኛው ኢየሱስ ነበረ። ዛሬ ማን ነው የሚጎበኝ? ማን ነው የሚጎበኝ? ሃሌሉያ! እስቲ ሁለት እጆቻችሁን፣ ሁለት እጆቻችሁን። ማን ነው ዛሬ የሚጎበኝ ሰው ካል ለጌታ እልልታ ጭብጨባ ስጡት። ዛሬ ዛሬ ዛሬ ክብር ይገባዋል። እኔ ዛሬ የሚፈታ እግር አለው፣ የሚፈታ ቢዝነስ አለው፣ የሚፈታ ጤና አለው፣ የሚፈታ ምፈታ ዶክመንት አለው። አረ አሜን፣ አሜን፣ አሜን። ትዝ አይላችሁም? ያ ሰው ለረጅም ዓመት 38 አመት አልጋ ላይ ተኝቶ ነበረ። አልጋ ላይ ከተኛ በኋላ ኢየሱስ መጣ። እሱ ከውሃ ነው የሚጠብቀው፣ ኢየሱስ ከኋላ መጣለት። ከተነሳ በኋላ አንድ ነገሯን ብቻ ነው ማውራው፣ ስለሱ ላውራ ፈልጋም። ኢየሱስ እንዲህ አለው አልጋህን ተሸከምና፣ አሁን ኢየሱስ ምንድን ነው ይሄ? ወዲያው የተፈወሰ ሰው ነው። ለምንድን ነው አልጋህን ተሸከም ይህል ስለው? ለካ አልጋዋ ነገረኛ ነች። አንተ አትነሳም እንዴ 38 አመት ላይ ለተቀምጠህ ተሸከም ስትል የነበረችውን ተሸከማት። የሆኑ ሰዎች ሲሰጡ ነበረ? ስትቀበል ነበረ? በጌታ በኢየሱስን ታሪክ ይገለበጣል በኢየሱስ ስም ይገለበጣ። ስለዚህ እቺ ሴት 18 ዓመት ሙሉ ጎባጣ የነበረችን ሴት ቀና በይ አላት። ከዛ ምቀኞች አሉው። ስታጎብጥ ምንም ችግር የለም ስታጎብጥ፣ አይዞ ረዳሃለሁ ቦይ ያሻግሩ አልኩ። ወደ ቤት አያደርሱም ቦይ ነው ያሻግሩ። አይዞ ይለዋል። ቀና ያልክ ቀን ነው ነገሩ የሚመጣው። እኔ ስጨምር በዱስቴ ከሳሾች የሚጨምራሉ ከሳሾችን ካልጨመሩ እየሰራ አይደለም። አንዳንድ ሰው ቆይ እስኪ ልንገራቸው። አንዳንድ ሰው መጥቶ አስቆመዋለሁ ይላሉ፣ አይደለ? የምሰራው ነገር ስላለ ነው። ማነው የቆመን? የት አስቆመዋለሁ? የቆመን ኦልሬዲ ቆመዋላ ስለዚህ እየቀጠላችሁ እያላችሁ በእናንተና በነገሮቻችሁ መካከል ጣልቃ ገብቶ ለሚያስቆማችሁ ዛሬ የምስራች በኢየሱስ ስም ትቀጥላላቸው። ያስጀመረ ያስጨርሳቸዋል፣ ያስቀጥላቸዋል። እቺ ሴት ከተፈወሰች በኋላ መጡና ረዘም ረዘም ያሉ የሆነ እኔን ይመሳስላሉ መሰለኝ ሳስባቸው ያለው ወንድማችን አቤት ምንድነው? እህታችን መጀመሪያ ጠቁ ምንድ? አይ ተጸለየልኝ፣ ተፈወስኩ። በሙክራብ ነበርኩ፣ ቀና ያለኝ ቀና ያልኩ ነው አለች። ይሄ ነው የምታውቂው? ማነው? እሱ ነው አለች። ስማ ስራ ሊሰራበት የሚችል ከሰኞ እስከ ቅዳሜ ድረስ ስድስት ቀን አለ። ሰባተኛው ቀን ላይ የፈውስ ፕሮግራም እንዳታዘጋጅ አሉት። እና በቃ ፈውስ የለም፣ ዝም ብላ አስተምረውጣ አሉት። ተምራት አይፈልጉም እነሱ ያልገባቸው። እኔን በሆነ ያስቆሙኛል በደብዳቤ ኔን ይቻላል የዛለት የመጣው ደብዳቤ አይዘው ሐሜት አይዘው ወሬ አይዘው የሰው አፍ አይዘው የቀኑ ባለቤት መጣ ዛሬ በጌታ በኢየሱስ ስም በእናንተ ላይ የተጻፈ በእናንተ ላይ የወጣ አዋጅ ምናልባት ከሆስፒታል ይሆናል ምናልባት ከፍርድ ቤት ሊሆን ይችላል ምናልባት ከተለያዩ መስሪያ ቤቶች እናንተ ላይ የወጣ ደብዳቤ ሊሆን ይችላል ዛሬ ቀኑ እሁድ ነው በዛሬ ቀን ነገራችሁ ተፈጸመ ጣዋት ስትሄዱ ኬ ተፈቅዷል ተፈጽሟል ሆኗል የሚል ቃል ይዛችሁ ትመጣላቸው። አጨብጨበና አሜን በለበየሱስ መጡና እውነት ነው እኮ ፍቃድ አላቸው። ደብዳቤ አላቸው። ማስቆም ይችላሉ። ስሙ አላቸው አ የኔ ጌታ ነው ስሙ ንብራዘር አላቸው። አቤት ሲሉት ከእናንተ መካከል ማነው ያ አለው አለኝ አሳማ ያለውስ ባለ አሳማ ማለኝ ይላል። ከርከሮ ያለውስ ባለ ከርከሮ ምጁ ነው ያወጣል። እሺ ከናንተ መካከል አህያ ውሃ ቢጠማው በውድ ቀን ከግርግሙ አውጥቶ ፈቶ ውሃ ማያጠጠው ማነው ሲሉ፣ ማንም አህያ ያደለች እንዴ ይላል። አሁንም እኮ ለአህያ የሚራሩ ለሰው የማይራሩ ሰዎች እኳ አሉ። ስም አልጠራም እንጂ አሉ። እነዚህ ሰዎች ለአህያ ፈተው ፈቃድ አላቸው። ያቺ ሴት ግን ቀና ብላ እንድትሄድ አይፈልጉም። ሰባተኛ ቀን እንድትቀጥል አስራ ዘጠኝ ዓመት ብላ በጉብጥና እንድትቀጥል የተፈቀደ ነበረ። ዛሬ አዋጅ አውጅባችኋል። ነገራችሁ አንድ ዓመት ሊሆን ይችላል፣ አስር ይሆናል፣ አምስት ይሆናል፣ ሀያ ይሆናል፣ ከተወለዳችሁ ጀምሮ ሊሆን ይችላል። የጎበጠ ነገር አለ አሁን ሊሆንላቸሁ እኔ አንዴ አንዴ እኔ የሚገርመኝ እዚህ ቤት መታችሁ የምታውቁትን ነገር እንዲነገራችሁ፣ ድሃ ትሆናለህማ ታውቀዋለህ። እኔ ኮይን ሰው የሞደው ለዛ ኮ ነው፣ ወደፊት ሆኖ ነው የምፈልገው። የአሁኑንማ አካውንቴ አካውንት ይነግረኛል፣ ቤተሰብ ይነግረኛል፣ ራሴ ይነግረኛል። ባንክ ራሱ የሆነ ብራችሁ ከፍ ሲል ነው የሚያወሯችሁ። አሊያ ሰልፍ ያዝ ይላል። በዛ ያለ ከሆነ ውስጥ ግባ ነው የሚሉ እና ተራያ እስከምትባል ውስጥ ግባ አይሻልም? ከጎናቸው ያለው ሰው ዞር በልና ተራ ያዝ ይሻላል፣ ውስጥ ግባ ይሻላል። ማለት እኛ ኮ በኩሮች ነን ኮ በኩሩ፣ በእስራኤል ህግ ሁለት ጥፍ ይገባዋል። ልንባረክ ይገባናል፣ ጤና ልንሆን ይገባናል፣ ቢዝነሱን ልንቆጣጠር ይገባናል፣ ስልጣኑን ልንቆጣጠር ይገባናል። አሜን አሜን አሜን። እኛ እዚህ መተን አሜን እና አሜን ስንል እዚህ ለቀን አይደለም፣ ነቅተን ነው። ዞር በሉና፣ ዞር ብላችሁ ለቅቄ አይደለም፣ ነቅቼ ነው በሉት ነው። ኢየሱስ ያድናል። እስቲ ይገባኛል። ወ ለእነዚህ፣ ለወሬኞች አሁን፣ እናንተ ከወሬኛ ጋር መልስ አትመላለሱ። ከወሬኛ ጋር ደቪድ ወድዬ ምን ብለው ይናገራሉ? ኢፍ ዩ አር ቪዥነር ይላሉ። ዶን ዲፈንድ ዶን አታክ ይላሉ። መልስም አትስጥ፣ አታክም አታርጋቸው። ምን ፎከስ ኦን ዩር ድሪም ይላሉ። እስቲ ራእዬ ላይ አተኩራለሁ በልስ ለማንም መልስ ስንሰጥ ከምንሰራው ስራ አንጎልም የተሰጠን ስራ ብዙ ነው ኢየሱስ ያድናል አሜን አሜን አሜን ባለራይ ኮንክ አታ ካታርግ መልሳትስ የዘጻት 14 14 ሲናገር እናንተ ዝም በሉ እግዚአብሔር አምላክ ስለናንተ ምን ይላል ይዋጋ እስቲ ወዲያይን በሉ እስቲ እግዚአብሔር ይዋጋል ስራ ይሄን በሉ እኔ ሰራለሁ በሉ ስለዚህ እቺ ሴት መልስ የላትም መልሷ ቀና ብሏል። መልሷን የሚሰጥላት አለ። ስሙ አላቸው ከእናንተ መካከል ታዲያ ከግርግም አውጥቶ ለህያና ለእንስሳ የምትራሩ ከሆነ ይቺ ሴት ታዲያ የአብርሃም ዘር ሆና ሳለች አለ። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር የአብርሃም በረከት በክርስቶስ ኢየሱስ ወደ ማን ነው? ሴትየዋ የአብርሃም ዘር ስለሆነች ነው። አሁን አንተ የአብርሃም ዘር ብቻ አይደለም በልጁ በኢየሱስ ክርስቶስ የእግዚአብሔር ልጅ ነው። መጀመሪያ አገልግሎት ሲጀምር እዚህ አዲስ አበባ እኔ የመጀመሪያውን ኮንፈረንስ የሰበኩት እና የዛ ሰዓት የእሱ ጸጉሩ እንደዚህ ነው እና እንደዚህ ያድገው እንደዚህ ነው ያክለው። እኔና እሱ ስንገናኝ ማለት ነው። ከዛ እኔ ሄድኩኝ ተዋወቅን። ምና በጣም ቅን ነው፣ አማርኛ ብዙ አቅም ምናምን። ከዛ መጀመሪያ ኤዩን ታውቁታላችሁ፣ ሳር ቤት እዛ ጋር አንድ ወንዝ አለ። ወንዙ ጋር ደግሞ የጥበቃ ቤት አለ። እዛ የጥበቃውን ቤት ነው ለቸርች የተከራየው እሱ ቸርች ስንጀምር ጥበቃዎቹ የሚኖሩበትን ማለት ነው። እና እዛ ውስጥ የነበረው ሳየው በጣም ገርሞኛል። ለልጅ ነው ምናም በቃ ሲሪየስ ነው በጌታ ጉዳይ እና አማኝ ነው። እዛ ውስጥ የገረመኝ ኤልጄ ቲቪ የሚል አስራ አራት ኢንች ቴሌቪዥን ገዝቶ ዳንቴል አልብሶታል። ስላለ ነው እኔ በመረጃ ስላለ አንደኛ ነበርኩ። ሁለተኛ ቪዲዮ ኤት የምትባል ትንሽ ካሜራ ታውቃላችሁ? በእሷ የተቀረጸ አንዲት ልጅ የምትቀርጸ ልጅ ነበረች እየመጣች የምትረዳ እና እዛ ቦታ ጀመረ። ከዛ ሳር ነው ምናምን እዛ ነው የጀመረው፣ እና እዛ ነው ሰብካለው ምናምን ከዛ ጸልየ ምናምን ተነሳ። እነሱ በጌታ በኢየሱስ ሰይጣን አናቱ ተፈራሴ ይላል ምንድነ ሚለው ላለ እና አንድ ዘማሪ የመጥቻ ነበረ ትዝ ይለዋል። ሰይጣን አናቱ ተፈራሴ ይላል። ከዛ በመሀል ሰይጣን ይዟል። አሁን አገልግለን ከጨረስን በኋላ ስንወጣ ዘማሪው እንዲህ አለ፣ አረ ምንድን ነው የሚለው ነብዩ ተፈረሰ እያለ መድረስ ይለው። አንተ ቋንቋው ላይ ምን አቸኮር አልኩት። ሰይጣን እንኳን ገብቶት ፈርሶ ሲጮኸ አንተ ትከራከራለህ አልኩት። ሰይጣን አስተካክሎ ሰምቶ ጮኸ። ዘማሪው አስተካክሎ አይሰማም። እስቲ ያድናል በሉ እስቲ ከጎናቸው ያለው ሰው ዞር ብላ አስተካክለ ስማ በሉት። አይመስልም፣ አሁን ዛሬ የሆነውን የሚሆን አይመስልም። እግዚአብሔር በመንገዱ ቴዎሎጂ እንዳለ ታሽቶሎጂ ደግሞ የሚባል አለ። ታሽተ የምታልፍበት መንገድ አለ። ኢየሱስ ያድናል። እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አገዘ። ገና ከዚህ ሰፍተ ደግሞ በብዙ ምርኮ እንገናኛለን ማለት ኢየሱስ ያድናል። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን በመጫን ቤተሰብ ይሁኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት፣ እንዲጽናኑበት ይሁን። እውነት ይሰራል። ለይሁዳ አንበሳ ሁሉ ይቻላል! ኤልጆ ቲቪ ወርልድ ዋይድ